ሰላም ውድ የኑሮ በሸገር ተመልካቾቼ እንግዲህ በኪችናችን ውስጥ ልብሳችንን በፍጥነትና በቅልጥፍና ለማጠብ የሚረዳን ማሽን ቢኖር የልብስ ማጠቢያ ማሽን ነው። የያዝነው ደግሞ አዲስ ዓመት እንደመሆኑ መጠን አብዛኞቻችሁ የልብስ ማጠቢያ ማሽንን በምን ያህል ዋጋ እንዲሁም ጥራት እናገኛለን የሚል ጥያቄ እንደሚኖርባችሁ አልጠራጠርም። ስለዚህ እኔም ደግሞ ይህንን አስመልክቼ የልብስ ማጠቢያ ማሽን ገበያ ምን ይመስላል የሚለውን ለማየት በአንድ መሸጫ ተገኝቻለሁ። እኔ ኑሃሚን ነኝ፣ ቻናላችን ደግሞ ኑሮ በሸገር ነው። አብራችሁን ቆዩ። ሰላም እንደነሽ ሰላም እንኳን ደህና መጣሽ እንኳን ደህና ቆየሽ እስኪ ሱቃችሁን የት እንደተገኘን እና አንቺንም እራስሽን አስታውቂ እሺ የምንገኘው ልገኘው የካ ክፍለ ከተማ ፊት ለፊት ኒኮላስ ፕላዛ ፈርስት ፍሎር ላይ ኒሀል ኤሌክትሮኒክስ ሶሽና የተለያዩ አይነት የኤሌክትሮኒክስ አይነቶች እና ሆም አፕሊያንሶችን እንይዛለን እና እኔ ማርታ ቢረሱ እባላለሁ፣ የሽያጭ ባለሙያ ነኝ። በጣም አሪፍ ማርታ። እንግዲህ ዛሬ በዋነኝነት እዚህ የተገኘሁት በኪችናችን ውስጥ እጅግ አስፈላጊ የሆነውን የልብስ ማጠቢያ ማሽን ገበያው ምን ይመስላል የሚለውን ለማየት ነው። በተለይም ደግሞ የያዝነው አዲስ ዓመት እንደመሆኑ መጠን ዋጋም ላይ ጥራትም ላይ ልዩነት ይኖራል ብዬ ስላሰብኩኝ እሱን ለማየት ነው የመጣሁት። ና እስቲ አሳይ እሺ። ይችላል። ና እሺ። ዋሽንግ ማሽኖችን ስንመለከት ሁለት አይነት ዋሽንግ ማሽን አለ። ማንዋል አለ አውቶማቲክ አለ። ከማኗ ልጀምርልሽ እና ወደ አውቶማቲክ እንሄዳለን። ማኗል ላይ እኛ የምንይዘው ናሽናል ኦርቢት፣ እና ሚዲያ ነው። ለሶስቱ ብቻ ነው ኃላፊነት። ሶስት ብራንዶች ነው የምትይዙት ማለት ነው። ሶስቱ ብራንዶች ብቻ ነው የምንይዘው። ዋራንቲም የምንሰጠው የሶስቱ እና ኃላፊነት የምንወስደው የሶስቱ ነው። እና ይሄኛው ኦርቢት ሀያ ኬጂ ነው። እና ስለዚህ አንዳንድ ነገሮችን ልበልሽ ኦርቢት ላይ ስንመጣ እንግዲህ በመጀመሪያ ቦዲው ነው ቦዲው ደብል ቦዲ ናቸው ስለዚህ በቀላሉ አይጎዱ ማለት ነው ሁለተኛ ደግሞ ሶክ ታይመር አላቸው ከማጠባችን በፊት መዘፍዘፍ ቢያስፈልገን እየዘፈዘፈ ያጥብልናል ማለት ነው ከዛ በተጨማሪ ደግሞ ባለ ሶስት ሞተር ናቸው ስፒን ሞተር አለው ወሽ ሞተር አለው ድሬን ፓምፕ አለው ማለት ነው ስለዚህ ባለ ሶስት ሞተር ናቸው የማጠቢያም ሆነ የመጭበቂያ ስፔሳቸው እንደምታየው በጣም ሰፋፊ ናቸው። ሰፋ ያለ ነው እና ከ220 እስከ 240 ፓወር ቢጨምር እንኳን በራሳቸው ፓወር መቆጣጠር እንዲችሉ ተደርገው ነው የተሰሩ። ስንት ፐርሰንት ነው የሚያደርቀው? ዘጠና አምስት ፐርሰንት ያደርቃል። ከዚህ አውጥተን ልብሰን አንሄድም እንጂ የንፋስ ያክል ብቻ ነው በጣም አሪፍ። ስለዚህ ዋጋው ስንት ነው? ዋጋው ሀያ ኬጂ ሰባ አምስት ሺህ ብር። ሰባ አምስት ሺህ ብር። እሺ፣ አነስ ስላለ ቤተሰብ ላላቸው ደግሞ ይሄኛው ኦርቢት 14 ኬጂ ነው። ይሄ ሳይዙ አነስ ያለ ነው ከዚህኛው ይሄ ሳይዝ አነስ ያለ ነው። ስለዚህ ለአነስተኛ ቤተሰብ ነው። ስንት ኪሎ ነው ይሄኛው? ይሄኛው 14 ኬጂ፣ 14 ኪሎ ነው። አነስ ላለ ቤተሰብ በጣም በቂ ነው። እስካሁን ከ3 እስከ አራት ቤተሰብ ላለው ሰው ሪከመንድ ይደረጋል ማለት ነው። ይሄም እንዳልኩሽ የሳይዝ ልዩነት ብቻ ነው እንጂ ያላቸው የስፔሲፊኬሽን የኳሊቲ ልዩነት የላቸውም። በማስተላለፍ ሞተሩም አንድ አይነት ነው። አዎ፣ ሶስቱ ሁለቱ ባለ ሶስት ሞተር ናቸው። ሶክ ታይመር አላቸው፣ ድሬም ፓምፕ አላቸው። ስለዚህ ደብል ቦዲ ናቸው። እና ኦርቢትን ለየት የሚያደርገው ምንድን ነው? ባለ ስድስት ጥርስ ነው እ ኤልጂ ላይ የምናገኘውን ጥርስ ኦርቢት ላይ ብቻ ነው ማግኘት የምንችለው። እነዚህ ስድስቱ ጥርሶች ምን ያደርጋሉ? ሞር በጣም ለመነቸ ኃይለስ በጣም ቆሸሽ ቆሸሽ ላሉ ልሶች ሞር የማሸት አቅም አላቸው ማለት ነው። ስለዚህ በደንብ ያስለቅቁልናል። ስለዚህ በደንብ ያስለቅቁልናል። በጣም አሪፍ። ስለዚህ እነዚህ ሁለቱ ያየናቸው አንድ አይነት ናቸው። የሳይዝ ዲፍረንስ ነው ያላቸው። ዋጋውስ ምን ያህል ነው? ይሄኛው ሀምሳ አምስት ሺህ ብር ሀምሳ አምስት ሺህ ብር ሌላ ሌላ ደግሞ ስና ሚዲያ ነው ሚዲያም እንደ ኦርቢት ምንድነው፣ የማጠቢያም ሆነ የመጭመቂያ ስፔሱ ሰፋ ሰፋ ያለ ነው። ልክ እንደ ኦርቢት ሁሉ ይሄኛው ደብል ቦዲ ነው። ስለዚህ ቦዲያቸው ቶሎ አይጎዳ ማለት ነው። እነዚህ ባለ 3 ሞተር ነው። 15 ኬጂ ላይ ሲመጣ ሚዲያ 15 ኬጂ ላይ ባለ 3 ሞተር ናቸው። 14 እና 18 ላይ ሲመጣ ደግሞ ባለ 2 ሞተር ናቸው። ስለዚህ ይሄ 15 ኬጂ ነው ማለት ነው። 15 ኬጂ ነው፣ ባለ 3 ሞተር ነው። ስለዚህ ከወሽና ከስፒን ሞተር በተጨማሪ ድሬን ፓምፕ አለው ማለት ነው።

ይሄ ደግሞ ሚዲያ 14 ኬጂ ነው። ሳይዛቸው ግን ተመሳሳይ ይመስላል። ይሄ እና ግን 14 ኬጂ ትንሽ ገዘፍ ይላል። እንትኑ ይሄ 14 ኬጂ ከ15 ኬጂ መለየት ያደርገዋል። ደብል ቦዲ ሆኖ ሳለ ባለ ሁለት ሞተር ነው። ይሄኛው ወሽና ስፒን ሞተር ብቻ ነው ያለው። ድሬን ፓምፕ ያለው ሞተሩ ይቀንሳል ማለት ነው። እነዚያ ባለ ሶስት ሞተር፣ ይሄኛው 15 ኬጂ ላይ ሲመጣ ባለ ሶስት ሞተር ናቸው። እነዚህ ደግሞ ባለ ሁለት ሞተር ናቸው። ስለዚህ ወሽ ሞተር እና ስፒን ሞተር ብቻ ነው ሊኖራቸው የሚችለው። እና እንደ ኦርቢት ሁሉ እነዚህ ከ220 እስከ 240 ፓወር ቢለቀቅ በራሳቸው ፓወር የመቆጣጠር አቅም አላቸው። ደብል ቦዲ ናቸው። የማጠቢያም ሆነ የመጭመቂያ ስፔሳቸው ሰፋፊ ናቸው ማለት ስለዚህ ይሄኛው ባለውለም ሞተር እና ዋጋውም ስልሳ ሺህ ዋጋው ስልሳ ሺህ እስካሁን እያየ ናቸው ያሉት ማኑዋል የሆኑ የማጠቢያ ማሽኖች ናቸው። እሺ በጣም አሪፍ። ሌላ እስኪያሳይ ይሄኛው ደግሞ ኦርቢት 13 ኬጂ ነው። ቅድም በሀያ አይተናል፣ በ14 አይተናል። እቺ ደግሞ በ13 እቺ አነስተኛ ሆነች ማለት አነስተኛ ከኦርቢት ወሽንግማሽን ግማሽን የመጨረሻ ሳይዝ እቺ ናት 13 አዎ እቺ ደግሞ ለሁለት ለሶስት እስከ አራት ቤተሰብ ድረስ ሪከመንድ እናደርጋለን እነዚህ እቺም ያው ደብል ቦዲ ናት ቦዲያቸው ቶሎ አይጎዳ እንዳልኩሽ እንደቀድሞ ሶክ ታይመር አላቸው ከማጠባችን በፊት ዘፍዘፍ የሚደረጉ ስፔሻሊ እነዚህ የአበሻ ልብሶች ሲሆኑ ነጫጭ ልብሶች ከማጠባችን በፊት መዘፍዘፍ ስላለባቸው ሶክ ታይመር አላቸው ከዚህ እስከዚህ ሶክ እያደረገ ያጥባል ማለት ስለዚህ የዘፍዘፍ ስራችን በጣም ያቀለልናል ስላችን ማለት ነው ከዛ በተጨማሪ ደግሞ ባለ ሶስት ሞተር ናት ይሄም ቢሆን 13 ኬጂም ቢሆን ባለ 3 ሞተር ነው። ወሽ ሞተር አለው፣ ስፒን ሞተር አለው፣ ድሬን ፓምፕ አለው ማለት ነው። ከዛ በተጨማሪ የመጭመቂያው ደግሞ ዘጠና ፐርሰንት ያደርቀልና 90% አዎ እሺ፣ ያደርቀልና ያን ያክል እንደ ፀሐይ አስፈልገው ንፋስ ብቻ ነው የሚያስፈልገው ማለት ነው። በጣም አሪፍ። ዋጋው ስንት ነው? እቺ 46000 ብር። 46000 ብር አዎ። እሺ፣ ሌላ ደግሞ እስቲ ያሳይ ይሄ ደግሞ ሚዲያ በ18 ኬጂ ነው። ከሚዲያ አሁን ቀድም ካየናቸው ውስጥ ተለቅ ያለው ሳይዝ ይሄ ነው፣ 18 ኬጂ ነው። ይሄ ደግሞ እስከ ስድስት እስከ ሰባት ቤት ሰብላላቸው። አዎ ይሄ ግዙፍ ነው በጣም እንደምታዩ የወሽ ስፔሱ በጣም ሰፊ ነው። የመጭመቂያውን ብታዩ ደግሞ በጣም ሰፊ ነው ይሄኛው በጣም አሪፎች ናቸው ሚዲያዎች። የማጠቢያ ስፔሳቸው ከሌሎች በተለየ ሰፋ ሰፋ ይላሉ። ቦዲ ውስጥ ደብል ነው፣ እስካሁን ስታሳየኝ እንደነበረው ደብል ቦዲ ናቸው እነዚህ፣ ቦዲያቸው ደብል ነው። ሁለተኛ ነገር ይሄ ለየት ምን ያደረገው አልመሰለሽ? እንደምታየው ግድግዳ እንደምታየው ወደ ግራ ወደ ቀኝ ያደረገ በሚያሽልን ጊዜ ሞር የማሸቱን ይጨምራል። ግድግዳ ላይ እነዚህ ያሉት ነገሮች ሞር እንዲያሽ በደንብ ይረዳዋል። ልክ እንደ ሌሎቹ ብሎ ይሄኛውም ከ220 እስከ 240 ፓወር ቢለቀቅ በራሱ መቆጣጠር ይችላል። በሸሬትር ካፓሲቲ ይሄኛውም 18 ኬጅ ነው። ስለዚህ እስከ 18 ኪሎ ድረስ ብርድ ልብሶች ቢኖሩ ከበድ ከበድ ያሉ ልብሶች ቢኖሩ የማጠባቅሙ አሪፍ ነው ማለት ነው። በጣም አሪፍ ሞተር ውስጥ ምን ያህል ነው? ይሄኛው ባለ ሁለት ሞተር ነው። ሚዲያዎች 18 ኬጂ ላይ ብቻ ነው። ባለ 3 ሞተር የሚሆኑት 14 ኬጂ፣ 18 ኬጂ ላይ ባለ ሁለት ሞተር ናቸው። ስለዚህ ፓምፕ የሚያደርገው ሞተር የለም ማለት ነው። እሺ ዋጋውስ ምን ያህል ነው? ይሄኛው 75000 75000። እሺ ሌላስ? ቀደም ስለማንዋሎቹ አውርተናል። አሁን ደግሞ ስለአውቶማቲካሎቹ ነው የምናወራው። አውቶማቲክ ማሽን ላይ ሁለት አይነት አውቶማቲክ አለ። ፉል አውቶማቲክ አለ ሀፍ አውቶማቲክ አለ። ከሀፉን ጀምረና ወደ እዛኛው እንቀጥላለን። ሀፍ አውቶማቲክ ምንድነው? እራሳቸው ያሻሉ፣ ያለቀልቃሉ፣ ይጨምቃሉ። 95% ደግሞ ድራየር ያደርጋሉ። 95% ደግሞ ያደርቃሉ። እነዚህ ቶፕ ሎደር አውቶማቲኮች ሲሆኑ ምንድነው አድቫንቴጃቸው? ቀጥታ መስመር የማናገኝበት ሁኔታ ላይ ከሆነ ማግኘት ካልቻለን ቀጥታ መስመር የማናገኝ ከሆነ ወይም ደግሞ ውሃ በጣም የሚቆረጥበት አካባቢ ከሆነ የምንኖረው በባል በባሊ ጨምረን መጠቀም እንችላለን። የግድ ቀጥታ የሆነ መስመር መገናኛት አይጠበቅበትም። ቶፕሎደር የተባለው ይሄ ነው። ሁለተኛ አድቫንቴጁ ምንድነው? መብራት ቢጠፋ እያጠበን ልብሱን ከውስጡ ማውጣት እንችላለን። ቶፕሎደር ሲሆን አይቆልፍም። ስለዚህ ውሃ በሌለች ሰዓት በባሌ አድርገን ማጠብ እንችላለን። መብራት በሌለ ሰዓት ደግሞ ልብሳችን ከውስጡ አውጥተን መጠቀም እንችላለን። ይሄ ሞር አድቫንቴጅ አለው ማለት ነው። ሞር አድቫንቴጅ አለው። አሁን እኛ ሀገር ላይ አሁን ቀጥታ መስመር ምናምን ውሃ ላናገኝ ስለምንችል ሁኔታዎችን እንትን ስለማይሉ የውሃ መቆራረጥን በብዛት ስለሚኖር ስለሚኖር ይሄኛው ሪከመንድ ይደረጋል ማለት ነው በጣም አሪፍ ስንት ኬጂ ነው ይሄኛው ሀያ ኬጂ ዋጋው እና ይሄኛው ደግሞ አሁን ይሄም ሃፍ አውቶማቲክ ነው። ከቀድሞ የሚለየው የሳይዝ ነገር ነው። ይሄኛው ሃያ ኬጂ ነው። አዎ፣ በዛ ላለ ቤተሰብ ወይም ደግሞ ለቢዝነስ ምናምን ሞር በጣም ሪከመንድ ይደረጋል። ይሄ ደግሞ አነስ ላለ ቤተሰብ ደግሞ ይሄኛው ሪከመንድ ይደረጋል። ይሄኛው አስራ ስድስት ኬጂ ነው። ወደ ፉል አውቶማቲኩ ስንመጣ ደግሞ ምንድነው ፍሮንት ሎደር ናቸው እንደምታያቸው በፊት ለፊት ነው የምትጨምረው ውስጣቸው ስቲልነስ ስቲል ነው አይዝጉም አይፋፋቁም ፍሮንት ሎደር ላይ ስንመጣ ደግሞ ከቶፕ ሎደሮቹ ምን ይለያቸዋል ስንል ደግሞ አንደኛ ቀጥታ የሆነ መስመር ያስፈልጋቸዋል ማለት ነው ቀጥታ የውሃ መስመር ማናገኝ ከሆነ እነዚህ መጠቀም አንችልም አውቶማቲካሊ ይዘጋሉ በራሳቸው ውሃ መጨመር አንችልም ማለት ነው እነዚህ አድቫንቴጃቸው ምንድነው ራሳቸው ያሻሉ ያለቀልቃሉ ይጨምቃሉ። እስቲመር ስላላችሁ ደግሞ 100% የደረቀ ልብስ ነው የሚሰጡት። ሙሉ ለሙሉ ስራውን አጠናቀው ነው ልብሳቸውን የሚሰጡ። ማለት እኛ ከዚህ አውጥተን ልብስ መሄድ እንችላለን ማለት ነው። አዎ እንደዚህ። ስለዚህ መብራት ቢጠፋ ግን ልብሱን ከውስጡ ማውጣት አንችልም፣ ሎክ ያደርጋል በራሱ ቀጥታ ውሃ መስመር ማናገኝ ከሆነ ደግሞ እነዚህን ዋሽንግ ማሽኖች መጠቀም አንችልም ማለት ነው። ስለዚህ ስንት ኪሎ ነው ይሄ? አስራ ሁለት ኬጂ ነው። ስለዚህ ይሄ እስቲመር ስላለው ንድ ፐርሰንት የደረቀ ልብስ ስለሚሰጠን ዋጋው ከቶፕሎዶሮች ይሄኛው ይጨምራል፣ ይጨምራል። ስለዚህ ዋጋው ይሄ መቶ ሀያ አምስት ሺ ብር። አንቺ ግን እንደ ባለሙያ ከፉል አውቶማቲኩና ከሀፍ አውቶማቲኩ የትኛውን ትመክሪያለሽ? በተለይ ደግሞ እንዳልሽው እንደ እኛ እንደ ኢትዮጵያ አኗኗር ለእኛ ሀገር ቀጥታ መስመር ማናገኝ አሁን የቀጥታ የውሃ የመስመር የማግኘት ሁኔታችን በጣም አነስተኛ ስለሆነ እኔ እንደ ባለሙያ ቶፕሎዶሮችን ሪኮመንድ አረጋለሁ። ሀፍ አውቶማቲኩ ማለት ነው። ምክንያቱም ውሃ ማናገኝ ከሆነ በባሊ ጨመረን እንድናጥብ ስለሚረዳ እሱና መብራት ደግሞ ያው እኛ ሀገር ላይ መብራት የመቆራረጥ ነገር ስላለ መብራት ቢጠፋ እንኳን እያጠብን ልብሳችን ማውጣት ስለምንችል ሁለት አማራጮች ይኖሩናል ማለት ነው። አዎ፣ ስለዚህ ዩቲዩብ ፕሮዶሩን ሪከመንድ አደርጋለሁ ማለት። እሺ እሺ፣ ማርታ እንግዲህ እናንተ ጋር ደንበኞቻችሁ መጥተው የዋሺንግ ማሽን ሲገዙ አውቶማቲክ ወይስ ማኑዋል የሚለውን በሚጠይቁት ጊዜ ከምን ከምን አንጻር አውቶማቲክ ወይ ደግሞ ማኑዋል ግዙ ብላችሁ እናንተ ሰጀስት ታደርጋላችሁ። እሺ አንደኛ ዋሽንግ ማሽኑ ወስደው የሚያስቀምጡበት ቦታ ማተር ያደርጋል አሁን የዋሽንግ ማሽኑ ያሰቡለት ቦታ በጣም አነስተኛ ከሆነ እነዚህ አውቶማቲኮቹ በጣም ቦታ ቀጣቢ ስለሆኑ እስሩ ሪከመንድ እናደርጋቸዋለን ሁለተኛ ነገር ደግሞ ኮንዶሚኒየም ላይ ነው ወይስ ግቢ ቤት ነው ያላቸው። ኮንዶሚኒየም ላይ ሲሆኑ አሁን ባለ ሶስት ሞተር ማሽን ስለሚያስፈልጋቸው ድሬን ፓምፕ ያለው ማሽን ሪከመንድ እናደርጋለን የግቢ ቤት ከሆነ ደግሞ ሶስተኛው ሞተር ባይኖርም ባለ ሁለት ሞተሮችን መውሰድ ይችላሉ እና እነዚህ እነዚህ ነገሮች ታሳቢ አድርገው ነው የሚገዙት በጣም አሪፍ እሺ ለእቃዎቻችሁ የምን ያህል ጊዜ ጋራንቲ ነው። ለወሽንግ ማሽኖቻችን ለሁሉም ለሶት ለሶስት አመት ዋራንቲ እንሰጣለን። ምንም አይነት ችግር እቃው ላይ ቢደርስ ባለሙያ ቤት ድረስ እስከመላክ ድረስ ኦኬ የሚደርስ ዋራንቲ እንትን ትላላችሁ ትሰራላችሁ ማለት ነው። ብልሽትም ቢኖር አዎ፣ ብልሽትም ቢኖር እቃው ላይ የሚያስቸግር የሲስተም ውስጥ ላይ ለሚፈጥሩ ለሚፈጠሩ ማንኛውም ችግር ባለሙያው ቤታቸው ድረስ ሄዶ እንዲጠግን እናደርጋለን። ከዛ ካለፈ ደግሞ እቃው ላይ ደግሞ የደረሰ ነገር ካለ ደግሞ በካምፓኒ ቀን ቀየርላቸው እናደርጋለን ዋራንታችን እዚህ ድረስ በጣም አሪፍ ነው ማርታ እሺ ዴሊቨሪስ ታደርጋላችሁ አዎ ማይ ሁሉንም ደንበኞች መጥተው ከኛ ሲገዙ ነፃ ዴሊቨሪ አለ ቤታቸው ድረስ በነፃ ትራንስፖርት በራሱ በካምፓኒ ትራንስፖርት ነው የምታደርሱት ማለት እናደርስ በጣም አሪፍ ነው ማርታ እንግዲህ የእኛ ተመልካቾች እናንተ ጋር መጥተው የልብስ ማጠቢያ ማሽን መግዛት ቢፈልጉ እንዴት ነው የሚያገኟችሁ እሺ አድራሻችን የካ ክፍለ ከተማ ፊት ለፊት ኒኩለስ ፕላዛ ፈርስት ፍሎር ላይ ኒሀል ኤሌክትሮኒክስ ብለው ቢመጡ ያገኙናል አሊያም ደግሞ ስልክ አለ 0996969696 በሚለው እየደወሉ ዴሊቨርም እዛው ቤታቸው ሆኖ መጠየቅ እንችላለን ይችላሉ እዛው ያሉበት ድረስ እናደርሳለን በጣም አሪፍ ነው ማርታ እንግዲህ ሱቃች ውስጥ የሚገኘውን የልብስ ማጠቢያ ማሽን ለኔና ለተመልካቾች ስላሳየሽን አመሰግናለን ተመልካቾቼ በኒሀል ኤሌክትሮኒክስ የነበረኝ ቆይታ ይህንን ይመስል ነበር እንግዲህ በኪችናችን በጣም አስፈላጊ የሆነውን የልብስ ማጠቢያ ማሽን ገበያ አብረን በደንብ ቃኝተናል ተስፋ አድርጋለሁ በሌላ ቪዲዮ እስከምንገናኝ ቻው